ያለሽበት አንቺ እና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የመኖር መብት የላትም። ይሄ አቤል የሚባል ልጅ ማለት ነው። ሩታ ምን ሆንሽ ነው? አቤል ማለት እኮ እባብ ማየት እኮ ነው እባብ ማለት አሁን እንኳን አንቺ ስትጠይቂው፣ እኔ ነኝ ለሩታ የላኩላት። በቃ ምን ታመጣላችሁ? እኔ ነኝ የላኩላት። እኔ ነኝ አይደል ቀድሜ ሄርሜላ እና አብርሽ እዛ ቤት ውስጥ መኖር እንደጀመሩ የተናገርኩት እኔ ነኝ መረጃ ፎቶ ስለደረሰኝ ነው። እኔ ደግሞ በኢንስትግራም ቦክስ ላኩላት ለሄርሜላ ለሩታ ማለት ነው። ምክንያቱም የለፋችለት የደከመችለትን ቤት ንብረቷል ማንኛውም የትኛውም ሴት ገብታ ስትጫወትበት ደስ አይለኝም። ይሄ አቤል የሚባል ደግሞ አሁን ራሱን ነፃ ለማውጣት ይጋጋጣል። ሄርሜላን ሲያገኝ ግን ከሄርሜላ ጋር ያገጣል። ከሩታ ጋር ግን አይታችታላ ቪዲዮ እንዴት እየሰራ እንደነበረ ከሩታ ጋር ፊቱን ጥሎ ፊቱን ዘፍዝፎ ነበር እየሰራ የነበረው። ሩታ ጀግና ቆፍጠን በይ ማንም ሰው አንቺ ለፋሽለት የደከምሽለት ንብረት ላይ አንዳንዶቻቸውን ኮመንት ላይ ሩታ ተይ ቅርብሽ በቃ ከቤተሰቦች ተው እንጂ ስንት ሚሊዮን ብር የሚያወጣ ንብረት እኮ ነው ያላት ቤት ውስጥ አላያችሁም ሶፋ አለ ፍሪጅ አለ በጣም ብዙ ነገሮች አሉ ላፕቶፖች ስልኮች እያንዳንዱ ይሄ ሁሉ እኮ የሩታ ውጤቶች ናቸሁ ትቀልዳላችሁ እንዴ መካፈል አለባት ንብረቷን የትኛውም ገርዳም የመታዛ እሱ ላይ እንትን ስላለች ቂጧን ስላወዛወዘች እሷ ወደ ገጠር ወደ ሆነ ቦታ ሄዳ ያቺ ሴት እዛ ቤት ላይ እንደፈለገች ትፈንጭበት ነው የምትሉት? አይሆንም። እኔ ነኝ የላኩላት እኔ ነኝ ቀድሜ የነገርኳችሁ። አብረው መኖር እንደጀመሩ ቀድሜ የነገርኳችሁ እኔ ነኝ። እኔ መረጃ ስለደረሰኝ ነው ማስረጃ ስለደረሰኝ ነው። ይሄ ነው ያለው። እናንተ አታምኑም። እስኪ ወረድ ብላችሁ ሶስት ቪዲዮ ሰርቻለሁ። ሄርሜላና አብርሽ አብረው መኖር እንደጀመሩ ቀን ቀን አብርሽ ቤት እየዋሉ ማታ ማታ ደግሞ ሰው ይመጣል ብለው ስለሚያስቡ ስለሚመሽ ማንም አያውቀውም። የተከራዩት ቤት ወደ ምንድነው ስሙ ሲሚሲ ነው ያ ሴሚሲ ነው መሰለኛ አይ ቲንክ ያር ሲሚሲ አካባቢ ባለ ሁለት መኝታ በሷ ስም የተከራዩት ደግሞ ቤት አለ ለአዳራቸው ብቻ ማለት ነው ጋይስ ገስታውስ ማለት ነው ገስታውስ ማለት ሙሉ የቤት ዕቃ ያለው ገስታውስን የተከራየችው እዛ ነው የሚያድሩት የሚውሉት ግን ሁላቸውም አብረሽ ቤት ላይ ነው ይሄ ደግሞ ካልሆነ እኔ እኔ መረጃ አለኝ ብዬ ሰርቻለሁ ከታች ቪዲዮ ሶስት ቀን ከሁለት ቀን በፊት ሁለት ሶስት ቪዲዮ ሰርቻለሁ በዚህ ጉዳይ አሁን አቤል የሚባለው ስጠይቀው አቤል ምንም እንደማያውቅ፣ አቤል እዚህ ጉዳይ ውስጥ ምንም አይነት እጁ እንደሌለ ለማስመሰል። አንተ እኮ ነክ አብራችሁ ተገጣጠሙ፣ አብራችሁ ተገናኙ፣ አብራችሁ ብሉ፣ አብራችሁ ሽኑ፣ እንዴ አብራችሁ ተኙ ብላችሁ ያገናኛችሁት እናንተ ናችሁ። ገባክ? ዛሬ ግን አንተ ሩታን ለምንድን ነው ግን ሩታን የሩታ እጅ ጋይስ መዳፋሽ ነው። ታስታውሳላችሁ? አቤልን እኮ ለዚህ ደረጃ ያደረሰችው ሩታ ናት? ሩታን ግን ሁላቸውም የሆን ነገር ሲሆን ሩታን ትተዋት ይወጓታል ከጀርባ። ለምንድን ነው ምንድ ነው ግን ለምንድ ነው እንዲምታረጉት? ሩታን ለምንድ ነው እንዲምታረጓት? ለምንድ ነው እንዲምታረጓት? በህግ ሄደሽ ከሰሽ ንብረትሽን የመካፈል መብታለሽ። መጀመሪያ ፍቺ፣ ከፍቺ በኋላ ነው ንብረት ክፍፍል። ይሄን እንዳትረሺ። ህጉ እንደዚህ ነው። እኔ ስለማቅ ነው። ገብተሻል? ህጉ ለብቻ ነው። ለምሳሌ አሁን አንቺ ፍቺ ከተወሰነ በኋላ በፍርድ ቤት ንብረትሽን ማሳገት ትችያለሽ። አሁንም ማሳጋት ትችላለች መከፋፈል ግን የሚቻለው ግን እንደ አዲስ ፋይል ተከፍቶ ነው። ህጉ እንዲህ ነው አካሄዱ። ማክሰኞ ደግሞ ቀጠሮ አለሽ፣ የፍርድ ቤት ቀጠሮ አለሽ ማክሰኞ ሶ የፍርድ ቤት ቀጠሮች ላይ ደግሞ አይ ቲንክ አንዴ እንሄዳችሁት ሁለተኛ ዙር ትሄጃለሽ፣ ሶስተኛ ዙር ላይ ነው የሚፈጸመው። ለማንኛውም ፎከስ አድርጊ። አብርሽ በጣም ባለጌ ወራዳ ነው። ጋይስ በጣም ባለጌ ወራዳ ነው ስላችሁ በምክንያት ነው። ብዙዎቻችሁ ሴት ሆናችሁ ሄርሜላና አብርሽ አንድ ላይ ስለሆኑ በጣም የምትደሰቱ በቃ ይሁኑ ተዋቸው የምትሉ አላችሁ። እኛ ችግር የለብንም ይሁኑ። ግን እናንተ ነፍሰ ጡር ናችሁ እንደምትሉ ሴቶች፣ እናንተ እርጉዞ ናችሁ። ኦኬ የእሱን ልጅ የባላችሁ ልጅ ተሸክማችሁ ባላችሁ አንድ ጭራዋን የምትቆላ ቂጧን የምታወዛውዝ ራቁቷን የምትሄድ ሴት ይዞላችሁ ቢመጣ ጎበዝ በርታ ባሌ፣ በርታ ጎበዝ፣ ሂድ ከእሷ ጋር እኔ ምንም አልጠቅምም ትላላችሁ። አብዛኛው የኢትዮጵያ ወንድ አብዛኛው የኢትዮጵያ ወንድ አስተሳሰቡ አመለካከቱም ሴት ልጅ ካረገዘች አብዛኛው ሁሉም ሙሉ በሙሉ ሳይሆን አብዛኛው ከመቶ በቃ ሰማንያ ምናምን ፐርሰንቱ ካረገዘች በቃ ሌላ አይምሮ ውስጥ ነው የሚገቡት ወንዶችና፣ አብርሽም እንደዚህ ያን ያደረጋት። አሁን አቤል ራሱን ነጻ ለማውጣት ይጋጋጣል። አንተ ከባድ ሰው ነክ፣ አንተ በጣም አንተና ብሩግ በጣም መጥፎች ናችሁ። በጣም ከሚባለው በላይ ማለት ነው። ዛሬ ተቅለስልሰ ከሄር ሚላ ጋር እኮ ቪዲዮስ ስሩ እየተሳሳጣችሁ እየተላላጣችሁ አይደል? ከእሷ ጋር ሲሆን ምን አለ ብታዝናናት? ምን አለ ፈታ ብታረጋት? ለሩታ ራሱ በስርዓት እንኳን ሰላም ለማለት እንደከበደ ከአይቻለሁ እና ሰው ማመን ግን ጋይስ ው ከባድ ነው በጣም በጣም። ሩታ ደግሞ ሁሌ በምታምናቸው ሰዎች ነው የምትገፋው። ይሄ ደግሞ እኔ በደንብ ድብን አድርጌ አይቼዋለሁ። ለማንኛውም ጋይስ ሩትዬ አንቺ ወደፊት ወደፊት እጅ ለማንም እንዳሰጪ ለማንም እኛ እህቶችሽ አለን። ቻናልሽን ሼር እያደረግን ነው። ሶስት መቶ ሺህ ምናምን በላይ እንዲታይ እያደረግን ያለ ነው። በየግሩፑ በየኢሞ ግሩፕ፣ በየቴሌግራም ግሩፓችን አንድ የሚቀረም ቦታ የለም። ሼር እያደረግንልሽ ነው። እይታሽን በደንብ ከፍ እንዲል፣ ሰብስክራይብሽም እንዲጨምር እያደረግን ነው። አንቺ ቶሎ ቶሎ ቪዲዮ ልቀቂ። ከቤተሰቦችሽ ጋርም ነይ። በቃ ይሄ ነው ልንመክርሽ። አሁን አንቺ ጠንካራ መሆን አለብሽ። አይዞሽ፣ እኛ እህቶችሽ ከጎንሽ ነን። እኔ ሩታን ከዚህ በፊት ተጣልቻታለሁ፣ ሰደብ ያታለሁ ግን እንዴህ አይነት ቁማር ሲሰራባት ግን እንደ ሴት ዝም አልልም፣ ዝም አልልም። ስለዚህ ያለው እውነታ ይሄ ነው። አዝናለው። አይዞሽ፣ አለን ከጎንሽ። እኛ እህቶችሽ ሁሌም ደግሞ ከጎንሽ ነን። ሁሌም ለዛሬ ብቻ እንዳይመስልሽ። ኤቭሪ ታይም ኤቭሪ ዴይ ኤቭሪ፣ በቃ ኤቭሪ ታይም ኤቭሪ ዴይ ዊ አር ዊዝ ዩ። ኦኬ፣ ከአንቺ ጋነን፣ ሁሌ በየቀኑ፣ ዛሬም፣ ነገም፣ ትላንትም ሁሌም ከአንቺ ጋነን። በርቺ፣ እኛ እንወድሻለን። እኛ ከአንቺ ጎንነን። ምንም ያመጣ ሰው የለም ምንም ያመጣ ሰው የለም። ማናቸው? ምንም አያመጡም። ኦኬ ምንም አያመጡም። እና እኛ እንወድሻለን እናከብርሻለን። አንቺም በርቺ፣ ቶሎ ቶሎ ቪዲዮ ልቀቂ፣ ይጠቅምሻል። ዩቱብ ብትሰሪ ላንቺ ይጠቅምሻል። ስትወልጂ ትቀመጫለሽ፣ ስትቀመጭ ብር ያስፈልግሻል። የኔ ውድ አይዞሽ፣ እኛ እንደ ሴት ከአንቺ ጎንነን። የማንም ወሮ በላና የማንም ራቁታ መጥቶ በአንቺ ላይ እንዲጫወት አንፈቅድም። በቃ እስኪ ሩታን ያላችሁ እስኪናያችሁ ላይክ አድርጉ። ይሄ ቪዲዮ በትንሹ ከአምስት መቶ በላይ ላይክ እፈልጋለሁኝ። ወዳችኋለሁ። አከብራችኋለሁ። ሰላም እደሩልኝ። ባይ ባይ። በጣም ስሜታዊ ስለሆንኩኝ ነው። ይሄ አቤል የሚባለች በጣም አናዶኛል። ማለት ሲቅለሰለሰን የምናረኩ አስተዋወቅኩ እንጂ ምናምን ሲል ስሜታዊ እንደሆን ስላረገኝ ነው። ጋይስ ለንግግር መጥፎ ቃላት ከተጠቀምኩ በጣም ይቅርታ። ያም ሰወር ይላለሁ። ጋይስ ባይ ባይ፣ ወዳችኋለሁ